ድምጼ ድምፄ ብዬ በደንብ ተስፋ አደርጋለሁ። ዘማሪ ገብረ ዮሐንስ ገብረ ጻዲቅ በጣም መወዳቸው ዘማሪ ናቸው። ወይዜ በጣም በጣም ማለት ነው። እና ኦኬ ዛሬ የምንመለከተው ትንሽ እንትኖች ይኖራሉ። እሷን እንመለከትና የተወሰነ ነገር የምንላችሁ ነገር ይኖራል። እያየን ነው። እያንዳንዱ እንቅስቃሴዎችን እየተመለከትን ነው። በሱ ላይ የምንለው ነገር ይኖራል። በቅድሚያ የተወሰነ የነሱን ቪዲዮዎች እናሳያችሁና እፎይ ተሳድቧል የምትሉ ያላችሁ መረጃን በሞላ እዛችሁ ትመጡና የፊት ፊት እፎይ ያለ መረጃ ያልተጻፈ ተሳድቧል፣ እምነታችንን አንቋሽፏል የምትሉ አካላት ካላችሁ ትመጣላችሁ ማለት ነው። በተለይም የዋቢያው ክንፍ እስልምና ላይ አባሾች አይ ቲንክ። ተሳድ ባህል ብለው ስላልሰሩብኝ እነሱን የሚመለከት አይመስለኝም። ዋቢያዎቹ ግን ሀዲሳቸው ያለውን ካለመቀበል ወይንም ደግሞ ሌላ ትርጉም ከሰጡት መፍታቸው ነው። ነገር ግን መጽሐፉ ላይ የሌለ ተሳድ ባህል የምትሉ እዛችሁ ትመጣላችሁ ተዘጋጁ ማለት ነው። ላዶስ ሰላም ካልካቸው ሰላም በላቸውና ወደ ክርስቲያን እንቀጥልና እንትን እንላችኋለን ከዛም መልእክት እናስተላልፍላችኋለን። እንደምን አመሻችሁ የተወደዳችሁ ክርስቲያኖች፣ እንደምን አላችሁ? ሁላችሁንም ሰላም ብያለው። ክርስቲያን እንደምን አለ? ሁላችሁም፣ እፎይ፣ እንደምን አመሻችሁ። እስካሁን ድረስ በሀሳብም በብዙ ነገርም የጨነቃችሁ ሰዎች ሰላም ነን። ዛሬም ቢሆን ለአጭር ሰዓት ነው የገባ ነው። ብዙ ሰዓት የለንም። ምናልባት ማክሲመም ልንቆይ የምንችለው አርባ ደቂቃ ወይ ሀምሳ ደቂቃ አካባቢ ነው። ከዛ በላይ አንቆይም። ማናቸውም ነገር ካለ ማናቸውም ንግግሮች ላይ በተለይ ያለ ማስረጃ ተወርቷል የሚባል ነገር ካለ አንድም ካለ ማለት ነው መጥቶ ማሳየት ይችላል። እኛ እናሳይ ማለት ነው እኛ መረጃ ይጠረን እናንተ ብላችሁ እናንተ ተናግራችሁ እኛ አንድ ማስረጃ ነው እንግዲህ አስቀድሞ አምላካችንን ሲሳደቡ ክርስትናችንን ሲሳደቡ እንግዲህ እኛ ወይም ደግሞ እህትና ወንድሞች ክርስትናችንን ከመውደድ የተነሳ አምላካችንን ከመውደዳችን የተነሳ ሰው ክርስትናችንን ዲፌንድ ለማድረግ እዚህ አይነት ነገር ውስጥ እንደገባን፣ ሶ እኛ ደግሞ የምናወራቸው እያንዳንዱ ነገር ከቁርአንና ከሀዲስ የማይወጣ ሙሐመድ ካለውና ካደረገ ውጪ አንዲት የወጣ ነገር አለመኖሩና በመረጃ ሞግቱን እያለ እንደሆነ ይህንን በጥብቅ የተረዱ ስለመሰለኝ፣ ዊች ሚንስ አንዳንድ ሶሻል ሚዲያዎች ላይ ማህበራዊ ሚዲያዎች ላይ ከራሳቸው ድረገጾች መረዳት እንደቻልኩት ማለት ነው። ሰው ምንድን ነው? ፓሪስ ይሳደባል። ቀጥታ ስማችንን ጠርቶ የኢትዮጵያ ክርስቲያኖች፣ ማርያም ቤተክርስቲያን ያላቸው ክርስቲያኖች ብሎ ይሳደባል። ቁርአን ክርስቲያኖች ብሎ ይሳደባል። ሶ ሙሐመድ ይሳደባል። ሙስሊሞች ያንን ተከትለው እንደሚሳደቡ አሁን በመረጃ አሳያችኋለሁ። መረጃ አሳያችኋለሁ። ስለዚህ እንደዚህ አይነት መረጃዎች ያሏችሁ ሙስሊሞች ተሳደባችሁ ብለው የምታስቧቸው ማለት ነው እነዛን አምጥታችሁ ማሳየትና ከዛ በኋላ ያ ፍርድ ወደ እናንተ ቀጥታ እንደሚሄድ ትረዳላችሁ ማለት ነው። አንድ ሌላ አሳያችሁ ቪዲዮዎች ነው እሺ። እንጠብቃለን። እስከዛ እኛም የሰደብናችሁ ጽሑፍ መረጃ ማምፎ፣ እንደዚህ እንደዚህ ብሎ መረጃ የለውም። ኢላዶስ እንደዚህ እንደዚህ ብሎ መረጃ የለውም የምትሉትን ታመጣላችሁ ማለት ነው። ቅዱስ ማርያምን የቱ ጋ ነው የበዳት? የቱ ጋ መንፈስ ቅዱስ ማርያምን የቱ ጋ ነው የበዳት? የቱ ጋ ነው የበዳት? ወንድ ልጅ እንደሚያመልክ ሰው፣ እዚህ በጣም የሚያሳዝን የለም እዚህ ዓለም ላይ፣ ወላሂ ፎቶ ላይ ባይዞ እጅግ በጣም አጸያፊዎች ናቸው እና ለመስማትም በጣም ትንሽ ስለሚሸክፉ በጣም አጸያፊ ነገሮች ናቸው። ግን ያው ይሄ ነገር ከራሳቸው አስቀድሞ የመጣ ቀጥታ አምላክን የሚሳደጉ እንደሆነ ጀስት እናንተ እንድትረዱና ከዛ በኋላ እነዚህ አካላት ለህግ መቅረብ እንዳለባቸው እንድትገነዘቡ ነው። መንፈስ ቅዱስ ማርያምን የቱ ጋ ነው የበዳት የቱ ጋ ነው የበ ይሄ ነው። ይሄ ሰውዬ ነው ወይ አምላክ? ይሄ ሰውዬ ነው አምላክ። የሚያሳዝነው የሚያሳዝነው ማን ነው እስኪ ሁለት ሺህ ሰዎች የሚያሳዝነው ማን ነው? እኛም ሙስሊሞች የዚህን ወጣት የዚህን ቁንጅዬ ሰውዬ አምላክ እናመልካለን። እርሱ ደግሞ ይህንን ቁንጅዬ ያመልካል። ከሁለታችን ማን ነው የሚያሳዝነው? እኛ የዚህን ወንድ ልጅ ጌታና ፈጣሪ ስናመልክ ይህንን የፈጠረውን ነው የምንላቸው። ይህንን የዚህን ፈጣሪ ይህንን ያስገኘው ይህንን የቀረሰውን ወንድ ልጅ የወንድ ልጅ ፈጣሪ እናመልካለን፣ ይህን የፈጠረውን እሱ። እሱን ትቶ ደግሞ ይህንኑ ነው የሚያመልከው። ይህንኑ፣ ማን ነው የሚያሳዝነው ወይ? ማን ነው የሚያሳዝነው? አእምሮ ያለው ሰው ይፍረድ። ተመልከት፣ እዚህ ጋ እግዚአብሔር ዲስፈርጅ አድርጎ ወይም ደግሞ እየዋለ የሰማችሁት ዲያቆን ስለ ራስ ማርቃት እያስተማረ ነበረ። ግን ደግሞ እዚጋ አንድ ነገር መናገር ፈለጉ። እርሱ ምንድን ነው ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሁለት ሺህ ዓመተ ምህረት ባሳተበችው መጽሐፍ ላይ ራሱ እኮ ይሄን ነገር ቅዱሳን ሰዎች እንደሚያደርጉት ተናግራ ነበረ፣ ተናግራለች። መጽሐፈ ቀሌምንጦስ ምዕራፍ ሶስት ቁጥር ሀያ ዘጠኝ ያዘ በሴት ምክንያት አርባ ቀን አለቀሰ። ቅዱሳኖች ቅዱሳን እንዲያደርጉት ቤተክርስቲያን ፈቅዳለች፣ ታምናለች። አሁ ቀጥልሽ ለማንኛውም ጨርሰው ሄድ ነገር ቅዱሳን ሰዎች እንደሚያደርጉ ተናግራ ነበረ ተናግራለች። መጽሐፈ ቀለሜንጦስ ምዕራፍ ሶስት ቁጥር ሀያ ዘጠኝ እንደዚህ ብላለች ህዝቡ በሴት ሞት ምክንያት አርባ ቀን አለቀሰ። ከዛ ይወት እዚህ ጋር አላነበውም እኔ ያው ያስጠላል በጣም ከዛ ሄኖስ ህዝቦችን በቀናት መራቸው እያለ ይናገራል። ስለዚህ ይህ ነገር ፍጹም ስትልኩ ለምንደዚህ ነገሮች ህመት ተሰጥሞ ስህተት የምትልኩ ደግሞ እንደዚህ አይነት ይገባል መጽሐፍ ቅዱስ ላይ

ወሰላም። ይህ ባፉ የሚጸዳዳ በጣም ባለጌ ስለሆነ በደንብ አድምጣ ፍርዱን ለራሳችሁ። የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተራራቁ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ አስራ አንድ ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ ነው ማለት በአእምሮም ታወቀ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወቅ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ አስራ አምስት ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታ ማቀጠል የሚበላ ሰው እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ስላቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። ለመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይነገር። ውሸት ደግሞ ዳብሎስ ያደርጋል በዮሐንስ ወንጌል በምዕራፍ ስምንት ተገርጉጠል አርባ አራት ላይ ኢየሱስ ክርስቶስ በአንድ ቦታ የተናገረው ዳብሎስን ሲገልጸው ውሸታም የውሸት አባት ሄዷል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዳብሎስ ይሆናል ማለት ነው። በግልጽ ቋንቋ ኢየሱስ ክርስቶስ እንደዋሸ እንመልከት። በዮሐንስ ወንጌል ምዕራፍ ስምንት ምዕራፍ አስር ቅርታ፣ ምዕራፍ አስር ከቁጥር ሰላሳ አራት ላይ ኢየሱስ ክርስቶስ በፒንታቶክ መጽሐፍ ወይም በኦሪት መጽሐፍት ላይ በሕግ መጽሐፍት ላይ አልተነገረውን በሕግ መጽሐፍ የተነገረ አይደለምን በማለት ኢየሱስ ክርስቶስ እንደ ዋሸ መጽሐፍ ቅዱስ ይናገራል። በመቀጠል ደግሞ በማርቆስ ወንጌል ላይ በግልጽ ቋንቋ ልካ ካህን አብያታር በነበረ ጊዜ ዳዊት እንደዚህ ያደረገ ብሎ ታሪኩን ይናገራል። በዳዊት ጊዜ ግን ዳዊት ይህንን ታሪክ ሲፈጽም የነበረው አባታት ሳይሆን አቤሜሌክ ነበር። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅተዋል ማለት ነው። ውሸት ደግሞ ዳብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዳብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ፣ የዓይን ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አሌይኩም። በጣም አስቸጋሪ ነው። ባይዙ ይህን ራሱ ማዳመጥ ለእኛ በጣም ኃጢአት ነው፣ ወንጀል ነው። ያው ግዴታ ምንም አማራጭ ስለሌለ ነው። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት ደረጃ የሚታወቅ መጅሊሱ የሚያውቀው ኡስታዝ ነው። ስለዚህ ከላይ እስከ ታች ተቀናጅተው ከመጅሊስ እስከ ምዕመን ድረስ እንግዲህ አምላካችንን እንዴት እንደሚሳደቡ ሁላችሁም አይታችኋል። ይሄ ደግሞ ከየትም የሚወጣ አይደለም፣ ባይዞ ከየትም የሚወጣ አይደለም። ከሙሐመድ አስተምር የወጣ ነው፣ ከቁርአን የወጣ ነው፣ ከሀዲስ የወጣ ነው። ያንንና በመረጃ ሞግቱ ነው የተባሉት። ቁርአን ክርስቲያኖችን ቀጥታ ክርስቲያኖች ብሎ ስማችንን ጠርቶ ይሳደባል አዲስ ቀጥታ የኢትዮጵያ ክርስቲያኖች ብሎ ስማችንን ጠርቶ ይሳደባል። እነዚህም ይሳደባሉ። ለምን? የዛ መጽሐፍ ተከታይ የዛ ነብይ ተከታይ ስለሆኑ ማለት ነው። ይሄንን ነብይ ነው እንግዲህ ነብዩ እንደዚህ አደረገ ሙሐመድ የምትሉት ነብይ ብላ የምትከተሉት አካል ይሄንን አደረገ ተብሎ ሲናገር፣ በመረጃ ወጥቶ ሲናገር፣ ሰው አሳደን ካልገደልን ካላረድን ሚሉ እንግዲህ ክርስቲያኖችን ምቶችም ይሄንን ነገር ለህግ አካል ለፍርድ እንደምታቀርቡ ሁላችንም ተስፋ እናደርጋለን እና እኔ ላሳይ የፈለግኩትን ጨርሻለሁ። እፎይ ቀጥሉ እናንተ ቴንክዩ ክርስቲያን ባይዜ መስማት በራሱ ይረብሻል እና እስልምና ላይ መስራት በጣም አስቀያሚው ፓርት አምላክን እንደሚሰደብ እያወቅ መስማትና ለዛ ምላሽ መስጠት በራሱ የሚያምነው አንድ ነቢይ አይደለም፣ የተሰደበብን አምላካችን፣ የተሰደበብን ማለት ነው አምላካችን እየተሰደበ። ከዛ ደግሞ ምላሽ ስትሰጥ ስሰጥ አይ እንደዚህ ነው ትክክለኛ አስተምሮቶ ስትል፣ ኖ ኖ ኖ እናንተ ዝም በሉ፣ ምላሽም እንዳትሰጡ እኛ ግን እንደፈለገን እንናገር የሚል ሲመጣ በጣም አሳዛኝ ይሆናል ማለት ነው። በጣም አሳዛኝ ይሆናል። በጣም አሳዛኝ ነው ይሄ። ክርስቲያን ሜቢ እንትናቸውን ማሳየትም ትችላለ። እነሱ በምን ህል ርቀት እየሄዱ እንዳሉ ቴሌግራም ላይ ልላክልሽ እና እነሱ ምን ህል ርቀት እየሄዱ እንዳሉ፣ ምንም አትናገሩ እኛ ግን ስለ እናንተ መስጊድ ብቻ ሳይሆን በየመቆሚያችሁ ከመስጊድ ውጭ ወጥተን መናገር አለብን ብለው ሲናገሩ ብለውም ደግሞ ክርስቶስን አደባባይ ላይ አምላክ አይደለም እንዳታመልኩ ሲሉ ለነሱ ስድብ አልመሰላቸውም። ይሄ ለእኛ ግን ይሄ ስድብ ነው። አደባባይ ላይ ወጥቶ ክርስቶስን እንደዚህ እንደዚህ እያልክ ስትሳተፍ ይህ ስድብ ነው። የአንተ እምነት ለእኛ ስድብ ነው። ይዜ ቅድም ጠቆም ማግሮታል ኢትዮጵያ ውስጥ ያሉ የማርያም ቤተክርስቲያን ያለቻቸው ከፍጥረታት ሁሉ መጥፎ ናቸው ብሎ ሲለን ከፍጥረታት አንዱ ሴጣን ነው። ከዚህ በላይ ስደብን ያለ አይመስለኝም። ከሴጣንም መጥፎ ናችሁ ካለኝ የማርያም ቤተ ክርስቲያን ያላችሁ ካለኝ ሀዲስህ ከዚህ በላይ እኔ ምንድን ነው ሊሰድበ የሚችለው? እና ቁጥር አንድ ቁጥር ጻፉልኝ አንተ ሰድበህናል ያላችሁበትን ቪዲዮዎች እዛችሁ ነው አንድ እዛችሁ ነው ያንን ሀዲስህን ማሳየት ካልቻልኩኝ እቀጣለው ለክርስቲያን አዘጋጀያለን። የፈጠ ነው እንግዲህ የመንገድ ላይ ዳዋዎች ናቸው የመንገድ ላይ ስብከቶች ናቸው። እንግዲህ ቀጥታ አምላካችን ምን እየተባለ እንደሚነገርለት እንደሚሰደብ በዛው ይሁና። እነዛ ደግሞ የመንገድ ላይ ዳዋዎች ምን አይነት እንደሆኑ፣ በምን አይነት መንገድ ድረስ እንደሄዱ፣ ምን ያህል ርቀት እንደተጓዙ እንድታዩቸው እፈልጋለሁ። ዞ እዚህ ንፁህ ነው የሚሰሩት፣ ችግር የለውም። አስቀጥለው ሂድ። አደባባይ ላይ ወጥቶ ኢየሱስን አታምልክ እያለ ሲለኝ እኔ ስድብ እኮ ነው። አላህ ብቻ ነው የሚመለከው። ኢየሱስን አታምልክ እየረበሸኝ እኮ ነው። ስራ ቦታ ላይ ላይ መጡ በቀጥታ የትንኮሳኮ ነው። እኔ ስራ ቦታ ላይ መጥቶ አደባባይ ላይ መጥቶ ኢየሱስን አታምልክ፣ ኢየሱስ ያለ ባሪያ ነው ሲለኝ ስድብ ነው ይሄ። ከቻልክ አንድ የሚዲያውን እንትን ሳየን፣ ተወርና ሰውየውን፣ ሰዓት ስለሌለን ተቋሙን አንድ ያሳየን። ተቋም ውስጥ ደግሞ ቅድም ሲሳደቡ ከነበሩት ውስጥ ሎተስ ባት ኢየሱስ፣ ምን ምን እንዴት እያለ ሲሳደብ በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ አስራ አምስት ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ እና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገር። ውሸት ደግሞ ዳብሎስ ያደርጋል። በዮሐንስ ወንጌል ምዕራፍ ስምንት ቁጥር አርባ አራት ላይ ኢየሱስ ክርስቶስ በአንድ መቶ የተናገረው ዳብሎስን ሲገልጸው ውሸታም፣ የውሸት አባት ይለዋል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዳብሎስ ይሆናል ማለት ነው በግልጽ ቋንቋ። ኢየሱስ ክርስቶስ እንደ ዋ በኦሪት መጽሐፍተ ላይ በህግ መጽሐፍተ ላይ አልተነገረውን በህግ መጽሐፍ የተነገረ አይደለም ምን በማለት ኢየሱስ ክርስቶስ እንደዋሸ መጽሐፍ ቅዱስ ይናገራል። በመቀጠል ደግሞ በማሪቆስ ወንጌል ላይ በግልጽ ቋንቋ ለሊቀ ካህናት አባያታር በነበረ ጊዜ ዳዊት እንደዚህ ያደረገ ብሎ ታሪኩን ይናገራል። በዳዊት ጊዜ ግን ዳዊት ይህንን ታሪክ ሲፈጽም የነበረው አባታር ሳይሆን አቤሜሌክ ነበር። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱ ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ፣ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ኮሜንት ላይ ያ ያ ያ ነው በቃ ምንም ማድረግ ስለማንችል ነው በቃ አማራጭ እንግዲህ፣ በዚህ ልክ ነው የተሄደው። እኛ ጃስት አንድ ግለሰብ ወይ ደግሞ ነብይ ተራ ነብይ አድርገን የምናስበው አንድ ተራ ሰው አይደለም። የተሰደብን አንድ ተራ ግለሰብ አይደለም። የተሰደብን አምላካችን ነው። የተዘለፈው አምላካችን ነው። የተወራው ያንን ነው እያሳየን ያለ ይሄ ማዳመጥ እራሱ ውስጥ እያሉ ማባት ይሄንን ማዳመጥ ለእኛ ትልቅ ኃጢአት፣ ትልቅ ወንጀል እንደሆነ እናውቃለን። ግን ምንም አማራጭ የለም። በዚህ ልክ አምላካችንን የሚወርፉትን አምላካችንን የሚሳደቡትን ካላሳየን ሰው ሊረዳና ሊገባው ስላልቻለ፣ ስለዚህ እንድታውቁት፣ ሁላችሁ እንድታውቁት ነው እንጂ እኛ ይህንን ማዳመጥ ፈልገን ወይም ደግሞ የማዳመጥ አይደለም። ያ ቴሌግራም ሌላ ኩልሃለ አንድ የአቦ አይደር እናስደምጥና እንመለሳለን። እኛም የማስደመጥ ፍላጎት ኖሮን ሳይሆን ከዚህም ሌላ ተጨማሪ ስድቦች አሉ። አንድ የአቫይደርን እንቃጥልና፣ እንግዲህ አሁን ወይን እንሰበራለን፣ ወይንም ደግሞ እንዳለ ትጠንክረን እንወጣታለን። ከሁለት አንድ አማራጭ ነው ያለን። ወይን እንጠፋታለን፣ ወይንም ደግሞ ማያዳግም ስራ እንሰራለን። እንደኔ እፎይ ይጠፋል እንጂ እፎይ ሞት ይሆናል እንጂ ከአሁን በኋላ ግን ማንም አፉ የማይጸዳዳበትን ተቋም እንመሰርታለን። ማንም አንገታችንን ማንደፋበትን ዘጠኛ ዘጠኝን ተፍሲር ብንከስርን ማተገብሩባትን ሀገር እኩል የምንከባበርበትን እናደርጋታለን። እናከብራችኋለን። እንወዳችኋለን። ነገር ግን እኛ የእናንተን ሃይማኖት እንሳደብ እናንተ ምንም ስለኛ ትናገሩ ኔቨር ኤቨር አይሰራም። ሰዎቹን እንወዳችኋለን። ምንም ችግር የለብንም። ታቁኛላችሁ። ፐርሶናሊ ስቲል ሙስሊም ጓደኞች አሉኝ። ምንም ከሰዎቹ ጋር ችግር የለብኝም። እንተች አስተምሮ ከተባለ ግን እንተች አለን። ምክንያቱም ለዘመናት እየተቻችሁ አንድ አይደለም፣ በእያንዳንዱ ከተማ በየመንገዱ ላይ እየሰበካችሁ ኢየሱስ ማለት የለባችሁም እስክትሉ ድረስ ኢየሱስ ማለት አትችሉ ኦሮብኛ ኢየሱስ ማለት የለባችሁም። ኢሳጀቹ ቀብዱ ጀተኒት ቪዲዮ ደለጋጀርቱ ሰው ከዚህ በኋላ ግን እንደዛ አይነት ነገር ቶሎሬት አናደርግም። እፎይ ሊሞት ይችላል። መቶ በትንሹ መቶ ሺ እፎዮች ይወጣሉ ነገ ተነጎዲያ ይሄን ማይሰበር ተቋም እንመሰርታለን። ሰላም እንደምንፈልግ ሪስፔክት መደራረግ ጥሩ ነው። እስካሁን ያሉ ችግሮች ካሉ አፉ ልንባባል እንችላለን። ነገር ግን አይ ቀጣይም እኛ እንሰራለን እኛ እንደፈለገን እንፈነጫለን፣ እናንተ ግን ዝም በሉ ማይሆን ነው ይሄ። ታላቁ ኡስታዛችሁ ምን እንደሚል ስሙት። ኢየሱስ ምን አገባው ለምን? ምን ማለት ነው አላ ምን አባቱ አገባው ብለን ያሁን ስድብ አለ ነብሮ አይደለም እንዴ አይደለም አላ አንተውና አባትህን ምን አገባው እያልኩ ብላ ይሄ ንቀት አይደለ እንዴ ከዚህ በላይ ስድብ አለ እንዴ ጓይድ ምን አገባውና ነው የሚገባው ምን አገባውና ነው የሚገባው ሌሎች ስ በአላህና በባሪያው መል ኃጢአተኛው እኔ ነኝ አይደለም እንዴ የጌታዬ ነግ ስለ ጣስኩኝ ለፍርድ የሚቀርበው እኔ ነኝ ባለመብቱ ደግሞ ማን ነው ትእዛዙን የሰጠኝ ጌታ ነው ትእዛዜን ጥሰሃል ህግን አላከበርክም ብሎ ይከሰኛል ኢየሱስ የትኛው ቤት ሆኖ ነው በዚህ በዓል ሚና የሚጫወተ የእሱን መብት አልጣስኩማ እሱ የደነገገውን ህግ አላፈረስኩማ ወይ እሱ የከለከለኝ ነገር አልተዳፈር ያማል በእውነት ያማል በዚህ መጠን እነሱ ሲናገሩን ጽድቅ ነው ይሄ ኡስታዝ ጀግና ነው ለነሱ ምን ያገባው ኢየሱስ ይህ ንቀት እኮ ነው አምላኬን ስሙን ጠርተ ምን አገባው ህግ ማንስጣለው እያልክ ስትል ለእኔ ስድብ ነው ወንድሜ። ይህ ትልቅ ንቀት ነው። ለእኔ ምላሽ አትስቱኝ ማለት ደግሞ አዋጭ አይደለም። አንድ መፍትሄ ግን እሰጣችኋለሁ። ክርስቲያን ልክ የላለኝ ሙስሊሞች፣ አንድ መፍትሄ አላችሁ። ቴሌግራም ላይ ልክ የላለሁ እኛ ያልተጻፈ ኢየሱስ ምን አገባው የሚል መረጃ አንጣ ብንለው ኡስታዝ እንጥ ሚገባ ስንት? አንዴት ሊያመጣ አይችልም። ይሄ ግብዳ ሀባብ ራስ ኬትም ሊያመጣው አይችልም። ኬትም ሊያመጣው አይችልም። ኢየሱስ ምን አገባው የሚል ቃል ምኑ ቻሌንጅ ያርጉኝ። አንዲት ያለመረጃ ያለ መረጃ ላወራዋት አንዲት አታመጡ። የምታነሷትን እንሄድባችኋለን። አንድ መፍትሄ አላችሁ እንደዚህ ልጅ በቃ እየተሰደብን ያለ ነው። ክርስቲያኖች አሉ የሚሰደቡን፣ ሀዲሳችን ነው የሰደበው በሉ እና ቀዳችሁ ጣሉት። የራሳችሁ ኡስታዝ ነው ይሄ ንዝዝር የሚሰራ ክርስቲያን። ቀጥል

እጅግ ላይምሮ የሚሰቀጥጡ ቆሻሻ ሀዲሶችን እዘዋል፣ አለ እንግዲህ ወንድማቸው ሙስሊም ነው። ክርስቲያኖች ወደው አይደለም፣ ነቢያችንን እንዲያደረገ እንዲያደረገ የሚሉት መጽሐፋችን ውስጥ አለ። ላይምሮ የሚሰቀጥጡ ቆሻሻ ቆሻሻ ተግባራቶች አሉ አለ። እኔ ላይ ይገደል ብለው አሁን ሰሞኑን የጮሁት በምን ምክንያት ነው? ሙሐመድን ታፍሩበታላችሁ ከሰዎች አሪያ ምሳሌ ማይሆን አስተምሮቶች አሉት ብዬ ስለተናገርኩ ነው። አይደለም ይኸው ኡስታዛችሁ እኮ አስቀድሞ ብሎታል። ከአመታት በፊት ከአመት በፊት የዛሬ አመት ምናምን አካባቢ ይመስለኛል ብሎታል። እኔ ህንን ተተናገርኩ የዛሬ ሶስት ወር አካባቢ ይመስለኛል፣ ሁለት ወር እንደዚህ አካባቢ። ይሄ ወንድማችሁ ከአመት በፊት ዘግናኝ ሰቅጣጭ፣ ላይ ምሮ የሚታክቱ የሚቀፉ አስተምሮቶች ሀዲሳችን ላይ አለ። እሱን እያነበቡ ነው ሰው ቀደንን ጣለው ያለው የራሳችሁ ኡስታዝ ነው። አንድ የጨርስና ከዛ እኔን ተሳደበ ያሉበትን እንሄድበታለን

ች ች እያንዳንዳችን የማንቀበል በሚስጥር ነው፣ እኛ ስናወጣው ይጮሁብናል፣ ግን አይቀበሉትም። አይምሮአችን አይቀበለውም አለ ያኛው ኡስታዝ። ከእዛ እዚህ ኡስታዝ ላይ ሲጮሁበት ጊዜ ይህን እኛው ትክክል እኮ ነው ያለው ሁሉንም አይደለም አልቀበልም ያለው አንዳንዱ ማን ቀበለው በቃ አለ ደብቀን ነው ሁላችንም ይሄ